ለተሰኞ ጥቅምት 3 ቀን 2018 ዓ.ም ጤና ይስጥልን ክቡራን ተመልካቾቻችን እንደምን አመሽታችኋል። ከናሁ ቴሌቪዥን አዳዲስና ወቅታዊ ዜናዎችን ወደ እናንተ የምናደርስበት ጊዜው አሁን ከእሳቱ ዜናዎች ጋር ማርቆስ ጉዳይ በሆነ አብራችሁን ቆዩ። አርዕስተ ዜናዎቹን አስቀድመን የስልጤ ዞን የህዝብ ተወካዮች እያንዳንዳቸው 10 መኖሪያ ቤቶች እንዲገነቡ ትእዛዝ ተሰጠም። ኢትዮጵያ ውስጥ ተጠልለው የሚገኙ ስደተኞች የራብ አደጋ ተጋርጦባቸዋል ተባለ ከውጭ በሊቢያ የባህር ዳርቻ የ61 ስደተኞች አስክሬን መገኘቱን ባለሥልጣናት አስታወቁ ክቡራን ተመልካቾቻችን ወደ ዝርዝሮቹ አልፍን በቅድሚያ የስልጤ ዞን የህዝብ ተወካዮች እያንዳንዳቸው አስር መኖሪያ ቤቶች እንዲገነቡ ትእዛዝ ተሰጠም በስልጤ ዞን ከወረዳ እስከ ፓርላማ ገዢውን የብልጽግና ፓርቲ ወክለው የተመረጡ ተወካዮች በጥቂት ወራት ውስጥ እያንዳንዳቸው አስር ቤት ለህዝብ ካልገነቡ በመጪው ምርጫ የአካባቢው ሰው ድምፅ እንዳይሰጣቸው ጠቅላይ ሚኒስትር ዶክተር አብይ አህመድ አሳስበዋል። የፌዴራል መንግስት 1.5 ሚሊዮን ቤቶች የግንባታ እቅድ እንደ ስልጤ ዞን ባሉ አካባቢዎች በገጠር ኮሪደር ልማት የሚሰሩ ቤቶችን እንደሚያካትትም ዶክተር አብይ አስታውቀዋል። ጠቅላይ ሚኒስትሩ ምርጫና የቤት ግንባታ ያስተሳሰሩበትን አስተያየት የሚሰጡት የዞኑን አመራሮች ጨምሮ ከከፍተኛ የክልል እና የፌዴራል ባለስልጣናት ጋር የገጠር ኮሪደር ስራዎችን በተመለከተ ባሳለፍነው አርብ መስከረም 30 ቀን 2018 ዓ.ም ውይይት ባደረጉበት ወቅት ነው ተብሏል። የኢትዮጵያ መንግስት በከተሞች ከሚያከናውነው የኮሪደር ልማት በተጨማሪ በገጠርም ተመሳሳይ ፕሮጀክቶች መጀመሩን ጠቅላይ ሚኒስትሩ ያስታወቁት ከአንድ ዓመት በፊት እንደነበር ይታወሳል። ጠቅላይ ሚኒስትሩ በገጠር ኮሪደር የመኖሪያ ቤትና ተያያዥ መሰረተ ልማት የሚገነቡባቸውን በማዕከላዊ ኢትዮጵያ ክልል የሚገኙ አራት ዞኖች ባሳለፍነው ሳምንት ጎብኝተዋል። የጠቅላይ ሚኒስትሩ ጉዞ ሀላባ፣ ከምባታ፣ ሀዲያ እና ስልጤ ዞኖችን ያዳረሰ መሆኑን የጠቅላይ ሚኒስትር ጽህፈት ቤት መረጃ አመላክቷል። ጠቅላይ ሚኒስትሩ በቅድሚያ በጎበኟቸው ሀላባና ከንባታ ዞኖች የተሰሩ ቤቶች ከመረቁ በኋላ ሁለቱን ዞኖች እያንዳንዳቸው አንድ መቶ ቤቶች እንዲሰሩ ትእዛዝ አስተላልፈዋል። የፌዴራል ጠቅላይ ፍርድ ቤት የ2018 በጀት ዓመት የችሎት ስራን በይፋ አስጀመረ። የ2018 በጀት ዓመት የስራ ዘመኑን ጥቅምት አንድ ቀን 2018 ዓም በይፋ የጀመረው የፌዴራል ጠቅላይ ፍርድ ቤት ፈጣን ግልጽና ውጤታማ የሆነ ስርዓት ለመገንባት በጽናት እንደሚሰራ የገለጹት በማስጀመሪያ መርሃ ግብሩ ላይ ማብራሪያ የሰጡት የፌዴራል ጠቅላይ ፍርድ ቤት ፕሬዚዳንት አቶ ቴዎድሮስ ምህረት ናቸው። ፍርድ ቤቶች ከተገልጋዮች ፍላጎት አንጻር የሚሰጡት ምላሽ በቂና አርኪ የመሆኑ ጉዳይ ጥያቄ የሚነሳበት ነው ያሉ ሲሆን በፍርድ ቤቶች ውስጥ ያለውን ችግርን መፍትሄ ለመስጠትና እርምጃ ለመውሰድ እየተሰራ እንደሚገኝ አመላክተዋል። ከነዚህም አንዱ ቴክኖሎጂ መር ላይ የሚያተኩር የዲጂታል 2025 ስትራቴጂ በስኬት መጠናቀቅን ተከትሎ አሁን በበለጠ የማሽን ግብአት በመጠቀም አገልግሎት አሰጣጥን የሚያጠናክረውን ዲጂታል 2030 አስጀምረናል ብለዋል። 2017 ከላይ ያልጠቀስናቸው በርካታ ስራዎች የተከናወነበት ሲሆን በትክክለኛው አቅጣጫ ያደረግነው ጉዞ ፍሬ ማፍራቱን ያየንበት ነው። ሆኖም አሁንም ያልተመለሱ የህዝብ ጥያቄዎችና ያልተሻገናቸው ፈተናዎች እንዳሉ ከግንዛቤ መግባት አለበት። የቴክኖሎጂ መሰረተ ልማትና ግንባታን የመተግበሪያ አማራጮች የማስፋት ስራዎች በጀት ትኩረት ተሰጥቷቸው የተከናወኑ የፍርድ ቤት ዋነኛ ተግባራት ሲሆኑ በዚህ በርካታ ተጠቃሽ ውጤቶች ተመዝግበዋል። ከነዚህ መካከል የፍርድ ቤቶችን አገልግሎት ሙሉ ለሙሉ ወደ ዘመናዊ ቴክኖሎጂ ስርዓት የሚያሸጋግረው የዋይድ ኤሪያ ኔትወርክ መሰረተ ልማት ፕሮጀክት መገባደድና ለትግበራ ዝግጁ መሆን የበጀት አመቱ ታላቅ ስኬት ተደርጎ ሊጠቀስ የሚችል ነው። የፍትህ ተደራሽነትን ለዜጎች እጅግ አስፈላጊ ከሆኑ ጉዳዮች አንዱ መሆኑን እውቅና በመስጠትም የፌዴራል ጠቅላይ ፍርድ ቤት ፈጣን ግልጽና ውጤታማ የሆነ ስርዓት ለመገንባት በጽናት እየሰራ ይገኛል ያሉት አቶ ቴዎድሮስ፣ ፍትህ ፈላጊዎች ወደ አዲስ አበባ ተጉዘው በአካል በችሎት መገኘት ሳይጠበቅባቸው ካሉበት ሆነው ጉዳያቸውን መከታተል ያስችላቸዋል ነው ያሉት። ይህን መሰረተ ልማት ተከትሎ ተግባራዊ የሚደረገው የኢንቴግሬትድ ኮርት ኬዝ ማኔጅመንት ኢንፎርሜሽን ሲስተም ና የኤሌክትሮኒክ ሪከርድ ማኔጅመንት ሲስተም መተግበሪያ ስራም በተያዘለት መሰረት እየተከናወነ የሚገኝ ሲሆን መተግበሪያው በሰበር ችሎት ላይ የሙከራ ትግበራ እየተደረገበት የሚገኝ ሲሆን በቅርቡ ሙሉ ለሙሉ ወደ ስራ እንደሚገባ ይጠበቃል። በተጨማሪም በዘመናዊ መንገድ ድምፅን ወደ ጽሁፍ መቀየር የትራንስክራይቢንግ አገልግሎት ለፌዴራል ፍርድ ቤቶች በተመረጡ ችሎቶች የማስፋፋት የዳኝነት አገልግሎት ዘመናዊነትን ለማሳደግ አስፈላጊ መተግበሪያዎችን በማልማት ወደ ትግበራ እንዲገቡ የማድረግ በተለይም ማረሚያ ቤቶችን ከፍርድ ቤት ጋር ያላቸውን የዳታና የስራ መረጃ ልውውጥ በተመለከተ የሚጠቀሙበት መተግበሪያ በውስጥ ባለሙያዎች ለምቶ ወደ ስራ እንዲገባ መደረጉ በተጨማሪም የለሙት የኔትወርክ ኦፕሬሽን ሴንተር እና ኢንተግሬትድ ኬስ ማኔጅመንት ሲስተም የፍርድ ቤት ባለጉዳዮች በዲጂታል አውታሮች ጉዳያቸውን እንዲከታተሉ ያስችላልም ብለዋል። በአሁኑ ወቅት 24 የፌዴራል ቅርንጫፎች በስርዓቱ የተሸፈኑ መሆኑን አበረታች መሆኑን ጠቅሰው በቅርቡ ወደ ክልሎች እንደሚስፋፋም ተናግረዋል። ዘገባው የባልደረባችን ኤልዳና ታደሰ ነው። በኢትዮጵያ ውስጥ ተጠልለው የሚገኙ ስደተኞች የራብ አደጋ ተጋርጦባቸዋል ተባለም። ለጋሾች የሚሰጡትን ገንዘብ መቀነሱን ተከትሎ በኢትዮጵያ የሚገኙ ስደተኞች የራብ አደጋ እንደተጋረጠባቸው በተባበሩት መንግስታት የዓለም ምግብ መርሃ ግብር አስታውቋል። ድርጅቱ በተለያዩ የኢትዮጵያ ክፍሎች በሚገኙ 27 መጠለያዎች ለሚገኙ 780 ሺህ ስደተኞች የሚሰጠውን የምግብ እርዳታ ከ60 በመቶ ወደ 40 በመቶ ቀንሷል ሲልም ገልጿል። ሀብታም አያሌው ተጨማሪ አላት።

የተባበሩት መንግስታት የዓለም የምግብ ፕሮግራም አሳሳቢ ባለው የገንዘብ እጥረት ምክንያት የምግብ አቅርቦት በመቀነሱ በኢትዮጵያ ውስጥ የተጠለሉ ስደተኞች የረሃብ አደጋ ተጋርጦባቸዋል ሲል አስታውቋል። ድርጅቱ በዚህ ወር በመላ ኢትዮጵያ በሚገኙ 27 ካምፖች ውስጥም ለሚገኙ 780 ስደተኞች ያቀርብ የነበረው 60 በመቶ የሰዊ የምግብ ድጋፍ ወይንም ራሽ ወደ 40 በመቶ ለመቀነስ መገደዱን ገልጿል። በሚቀጥሉ ስድስት ወራት ውስጥም የሰብዊ ስራዎችን ለማስቀጠል አስቸኳይ 230 ሚሊዮን የአሜሪካ ዶላር ሚያስፈልገው ድርጅቱ አስታውቋል። ይህ ድጋፍን በአፋጣኝ ካልተገኘ በሚቀጥሉት ወራት በኢትዮጵያ ለሚገኙ ስደተኞች በሙሉ የሚሰጠው የምግብ እርዳታ ሙሉ በሙሉ ለማቆም ሊገደድ እንደሚችልም አስጠንቅቋል። በአሁኑ ወቅትም እያንዳንዱ ተረጂ በቀን ከአንድ ሺህ ካሎሪ በታች የሆነ የምግብ እርዳታ ይቀበላል ያለው ድርጅቱ አሁን ባለው ሀብትም ከጎረቤት ሱዳን እና ደቡብ ሱዳን ግጭት ሸሽተው ወደ ኢትዮጵያ የመጡ ሰባ ሺህ አዲስ ስደተኛ ብቻ ለሚቀጥሉ ስድስት ወራት ሙሉ የምግብ ድጋፍ የሚያገኙ ይሆናል ብሏል። የድርጅቱ የኢትዮጵያ ተወካይ ዝላታን ሚሊሲች በተቻለ መጠን ለብዙ ስደተኞች የምግብ እርዳታ ለማግኘት እየሞከረ ነው ሲሉ ገልጸዋል። ነገር ግን ተጨማሪ ገንዘብ ካልተገኙ ሁኔታዎችን የምንረዳቸው ሰዎች ሕይወት አደጋ ላይ ይጥላል ብለዋል። በየጊዜው እየቀነሰ ያለው የእርዳታ መጠንም ከልጆች ጉሮሮ ላይ መሆኑን ተወካይ አስጠንቅቀዋል። ኃላፊው በሰጡት ማብራሪያም ሁላችንም እንደምናውቀው የዓለም የሰብአዊ የገንዘብ ድጋፍ ሁኔታ በዚህ ዓመት በትክክል የማይገመትና ያልተረጋጋ፣ በእርግጥም ኢትዮጵያን ጨምሮ ብዙ ሀገራትን ለችግር ያጋለጠ ነውም ሲሉ ገልጸዋል። እንዲያም ሆኖ ጉድለቱን ለማስተካከልም ብርቱ ጥረት ሲደረግ መቆየቱን ጠቅሰዋል። ነገር ግን አሁን ላይ የገንዘብ ድጋፉ እያሽቆለቆለ የሚገኝበት ሁኔታ ላይ ደርሰናል ሲሉ አክለዋል። ይህ አሳሳቢ ችግር ባለበት ሁኔታ ውስጥም እንኳ ሆነን በቅርቡ አዲስ የገንዘብ ድጋፍ እንደምናገኝ ምንም አይነት የተለየ ምልክት የለም ሲሉ አክለዋል። የዓለም የምግብ መርሃ ግብር ያወጣው መግለጫ በኢትዮጵያ በሚቀጥሉ ስድስት ወራት የሰብዓዊ ስራዎችን ለማስቀጠል ሁለት መቶ ሰላሳ ሚሊየን የአሜሪካ ዶላር በአስቸኳይ እንደሚያስፈልግ ይጠቅሳል። ሆኖም አፋጣኝ አዲስ የገንዘብ ድጋፍ የማይገኝ ከሆነ በሚቀጥሉት ወራት በኢትዮጵያ ለሚገኙ ስደተኞች በሙሉ የሚሰጠውን የምግብ እርዳታ ለማቋረጥ እንደሚገደድም ተገልጸዋል። በተጨማሪም ድርጅቱ በምግብ እጥረት ለተጎዱ ሕጻናትና እናቶች የሚቀርበው የድርጅቱ ልዩ የተመጣጠነ ምግብ አቅርቦት በአደገኛ ሁኔታ እያሽቆለቆለ መሆኑም ገልጿል። ይህ ድርጅቱ የተመጣጠነ የምግብ እጥረት ባለባቸው ሕጻናትና ነፍሰጡር ሴቶች እንዲሁም ጡት ለሚያጠቡ እናቶች የሚደረገውን ወሳኝ ድጋፍ እንዲያበቃ ያደርገዋል ተብሏል። አሁን ላይ ያለው ክምችትም ሙሉ በሙሉ ካበቃ በአሁኑ ወቅት ለመርዳት እየተሞከረ ካለው ስምንት መቶ ሰባ ሺህ ሰዎች መካከል ዘጠና በመቶ ያህሉን ለስደተኞች የሚሰጠው እርዳታ ማቆም እንደሚኖርበትም ድርጅቱ አስታውቋል። በተባበሩት መንግስታት ድርጅት ስር የሚገኘው የዓለም የምግብ ፕሮግራም ያለ ውሰን የሰባዊ ምግብ አቅርቦትን ለማስፋፋት እየሰራ መሆኑን ጠቅሶ ችግሩ መፍትሄ ካላገኘ ግን ለአዳዲስ የፍልሰት ሰለባዎች የድርቅ ወይንም ሌሎች የአየር ንብረት አደጋዎችን ሊያስከትል የሚችለው አዳዲስ ቀውስ ምላሽ ለመስጠት የሚደረገውን ዝግጅት የሚጎዳ ነው ብሎታል። ሰሞኑን በተካሄደው ሰባ ስድስተኛ የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽን ኮሚሽን የስራ አስፈጻሚ ኮሚቴ ስብሰባ ላይ ንግግር ያደረጉት የኢትዮጵያ ስደተኞችና ተመላሾች አገልግሎት ዋና ዳይሬክተር ወይዘሮ ጠይባ ሀሰን የችግሩን አሳሳቢነት አዲስ አበባን ጨምሮ በስምንት ክልሎች የሚገኙ ስደተኞችን ለችግር የሚዳርግ መሆኑን ገልጸዋል። እንዲሁም በድንገተኛ አደጋዎች ለተጎዱ ሰዎች ህይወትን በማዳንና የምግብ እርዳታን በመጠቀም ከግጭት ከአደጋና ከአየር ንብረት ለውጥ ተጽዕኖ የሚያገግሙ ሰዎችን የሰላም የመረጋጋትና የመሻሻል መንገድ ለመገንባት በዓለም ትልቁ የሰብአዊ ድርጅት የሆነው የተባበሩት መንግስታት የምግብ መርሃ ግብር ከገንዘብ እጥረት በተጨማሪ በተለይ በአማራ ክልል እየተከሰተ ያለው ቀውስ የሰብዓዊ እንቅስቃሴውን ማስተጓጎሉንም ቀጥሏል ሲል ድርጅቱ አስታውቋል።

የባንክ አገልግሎቶቹን በማስተዋወቅ ፈር ቀዳጅ የሆነው ባንካችን አቢሲኒያ አሁን ደግሞ በአይነቱ ለየት ያለውን ወረቀት አልባ የባንክ አገልግሎት በሁሉም ቅርንጫፎቹ ይዞልዎት መጥቷል። በስማርት ቴክኖሎጂ በመታገዝ የፊት ገጽን ወይም የጣት አሻራን በመጠቀም በራስ አገዝ አገልግሎት ወይም በባንካችን ሰራተኞች ታግዘው ሂሳብ መክፈት፣ ገንዘብ ገቢ ወጪ ማድረግም ሆነ ሌሎች ፈጣንና ደህንነቱን የጠበቀ የተሟላ የባንክ አገልግሎቶች ያገኛሉ። አቢሲኒያ የሁሉም ምርጫ። ገበናችንን ድብቅ ሽሽግ አድርጋ ልጆቻችንን አቅፋና ደግፋ ለ25 ዓመታት ህፃናትና ሴቶችን እየረዳች ትገኛለች። እንደ ስሟ የክብር ንብረት ማስቀመጫ ሙዳይ ነች። ሙዳይ የበጎ አድራጎት ማኅበር በአዲስ አበባና በድሬዳዋ ከተማ ለ25 ዓመታት ደግነትና ርኅራሄን እየለገሰች ነው። እኛም በቀን 20 ብር ብቻ በመለገስ አንድ ልጅን እንታደል። 9923 የቴሌ ብርና የሁሉም ባንክ አካውንታችን በምግብ ግብዓት በአልባሳትና በትምህርት ቁሳቁሶች ድጋፍ ቢያደርጉልን በህፃናቱ ስም እናመሰግናለን። 9923 ሙዳይ በጎ አድራጎት ማህበር ሙዳይ ክብሯን። ተመልካቾቻችን ከናሁ ቴሌቪዥን ለሳቱ የያዝናቸው ዜናዎቻችን አሁን እንደቀጠሉ ናቸው። አሁን ደግሞ ወደ ባህር ማዶ መረጃዎቻችን ተሸጋገርን። በሊቢያ የባህር ዳርቻ የ61 ስደተኞች አስክሬን መገኘቱን ባለስልጣናት አስታወቁ። የሊቢያ ባለስልጣናት ባለፉት ሁለት ሳምንታት ብቻ በሀገሪቱ ምዕራብ ባህር ዳርቻ የ61 ስደተኞችን አስክሬን መገኘቱን ገልጸዋል። በሊቢያ ጤና ሚኒስቴር ስር የሚተዳደረው የድንገተኛ ሕክምናና ድጋፍ ማዕከል አስክሬኖቹ የተገኙት በቱኒዚያ ድንበር አቅራቢያ ከዙዋር እስከ ራስ ሊጀር ባሉት አካባቢዎች ነው ብሏል። ማዕከሉ ቅዳሜ ዕለት ባወጣው መግለጫ ሁሉም አስክሬኖች የህገ ወጥ ስደተኞች ሲሆኑ የሶስት ሰዎች አስክሬን የተገኘው በሜልታ የ12ቱ ደግሞ በዙዋራ ነው ብሏል። በተጨማሪም የ34 ስደተኞች አስክሬን በዙዋራ አቡካማሽ እና ሜልታ መገኘቱን ማዕከሉ ጠቅሶ ሮይተርስ የዜና ወኪል ዘግቧል። እስካሁን ድረስ የ12 ስደተኞች አስክሬን ሲቀበር፣ የቀሪዎቹ ደግሞ ለምርመራ እና ማን መሆናቸውን ለመለየት ወደ አስክሬን ማቆያ ክፍል መላኩን ባለስልጣናት አስታውቀዋል። ይህ አሳዛኝ ክስተት የተሰማው ዓለም አቀፉ የስደተኞች ድርጅት መስከረም አጋማሽ ላይ 75 ሱዳናውያን ስደተ ሰራተኞችን ያሳፈረች መርከብ ከሊቢያ የባህር ዳርቻ ከተነሳች በኋላ በእሳት በመያያዟ ቢያንስ 50 ሰዎች መሞታቸውን ካስታወቀ በኋላ ነው። ሊቢያ ከአፍሪካና ከመካከለኛው ምስራቅ ወጥተው ወደ አውሮፓ በባህር ለማቋረጥ የሚፈልጉ ህገወጥ ስደተኞች ቁልፍ መሸጋገሪያ ሀገር መሆኗን ዘገባው ጠቅሷል። የዓለም አቀፉ የስደተኞች ድርጅት በአሁኑ ወቅት በሊቢያ ከ45 አገራት የመጡ 9000 ስደተኞች እንደሚኖሩም አስታውቋል። በመጨረሻም እስራኤል የተኩስ አቁም ስምምነቱን ከጣሰች ጥቃታችንን ይቀጥላል ሲሉ ሁቴዎች ገለጹ። እስራኤል በጋዛ ዳግም ወታደራዊ ዘመቻዋን ካበረታች ሀገሪቱ ላይ የሚፈጸሙትን ጥቃት እንደሚያጠናክሩ ሁቴዎች አስታውቀዋል። ወታደራዊ ዘመቻችንን የምናቆመው ጠላት እስራኤል የጋዛ ተኩስ አቁም ስምምነትን ስታከብር ነው። ሆኖም ትግበራውን መከታተላችን እንቀጥላለን ሲሉ የሁቴ የፖለቲካ ቢሮ አባል ሄዚም አልአሳድ ለስፑትኒክ ተናግረዋል። የጋዛ ሰርጥ ውጊያ ባሳለፍነው አርብ ከሰዓት የቆመ ሲሆን ሐማስና እዝራኤል ግጭቱን ለመቋጨት የተዘጋጀውን የመጀመሪያ ደረጃ እቅድ ለመተግበር መስማማታቸው ይታወሳል። ሐማስ በበኩሉ 7000 የሚጠጉ የጸጥታ ኃይሉን በቅርቡ በእዝራኤል ወታደሮች የተለቀቁትን የጋዛ አካባቢዎች ለመቆጣጠር በድጋሚ መጥራቱን ከሀገር ውስጥ የተገኘ መረጃ አመላክቷል። ቡድኑ ወታደራዊ ልምድ ያላቸውን አምስት አዳዲስ ገዢዎችን ሾሟል። አንዳንዶቹ ቀደም ሲል በታጣቂ ክንፍ ውስጥ ብርጌዶችን ይመሩ የነበሩ መሆናቸውም ተገልጿል። ሐማስ እነዚህን ታጣቂዎች የጠራው የስልክ መልእክት በመላክ ሲሆን አንዳንዶቹ ሚሊተሪ የለበሱ ሲሆን ገሚሶቹ የሲቪል ልብስ የለበሱ ታጣቂዎች ናቸው። ይህ በእንዲህ እንዳለ በእስራኤልና ሐማስ መካከል የተደረሰው ስምምነት እንዳይጣስ ለመቆጣጠር አሜሪካ ሁለት መቶ ወታደሮቿን ወደ እስራኤል ልካለች።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

አማራጭ በአዲስ ዘመን ናው ቴሌቪዥን መረጃን ከምንጩ በቀላል አማራጭ በቀጥታ ስርጭት ወደ እናንተ የምናደርስበት ጊዜው አሁን ነው። ናው ቴሌቪዥን መልካም አዲስ ዓመት። እነሆ የምስራች የአስር አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል።